ጊዮን የወርቃማው ዘመን ግርማ። ዛሬ የምንገኘው ጊዮን ሆምስ እንዲሁም በስሙ በጣም የታወቀ ጊዮን እንግዲህ ስንል ብዙዎቻችን እንግዲህ የምናውቀው በየቤታችን የሚገኝ ጊዮን ጋዝ እንዲሁም ደግሞ ጊዮን በረኪና ይታወቃል ማለት ነው። እንግዲህ ዛሬ ደግሞ ጊዮን በሪል እስቴት ዘርፍ ውስጥ ደግሞ ገብተው በሰፊው እየሰሩ ይገኛሉ። እንግዲህ ዛሬ የምንገኘው በእነሱ ሪል ስቴት ውስጥ ይሆናል ማለት ነው። ጊዮን ሪል ስቴቱን ኦልሞስት በጣም በብዙ መንገድ በጣም በጥሩ ሁኔታ እየገነባ የሚገኝ ሪል ስቴት ስለሆነ አጠገባችን እንግዲህ ኤክስፐርት የሽያጭ አማካሪ ትገኛለች። ሙሉ ዲቴል የሆነውን ኢንፎርሜሽን ከእሷ የምናገኝ ይሆናል ማለት ነው። ቪዲዮ ብታዩት በጣም ታተፉበታላችሁ ብዬ አስባለሁ። እንግዲህ ያያ ኮንስትራክሽን በየጊዜው እንደዚህ አይነት በሪል ስቴት አኳያ ላይ እንዲሁም ደግሞ በኮንስትራክሽን ሴክተር ላይ አዳዲስ ኢንፎርሜሽኖችን ይዞላችሁ ይመጣል። ለዩቲባችን እንግዲህ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ በማለት እንግዲህ ሰጀስት አረጋለሁ። አብራችሁን ቆዩ። እስቲ ራስሽንና እንዲሁም ደግሞ የድርጅት ላይ ያለሽን ፖዚሽን ይሽን አስታወቂልን። ሰላም እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎናል። ሰናይት እባላለሁ የጊዮን ሆምስ ሪልስቴት የሽያጭ አማካሪ ነኝ። ሰናይት እንግዲህ በጣም የሚያምር ነው ፕሮግረሱ ያለበት የደረሰበት ስቴጅ በጣም ደስ ይላል። ሪልስቴታችሁ ሴቶች አሉ። ጊዮን እንግዲህ እኛ የምናውቀው በ በረኪና እንዲሁም ደግሞ በጊዮን ጋዙ እንዲሁም በተለያዩ ፕሮዳክቶች ይሆናል። እና ሪልስቴት ላይ እናንተ ከተማችን ላይ ካሉት ሪልስቴቶች ምን ለየት ያለ ነገር ይዛችሁ መጣችኋል? በጣም ጥሩ ጥያቄ ነው። እኛን ለየት የሚያደርገን ከተማችን ውስጥ እንደሚታወቀው በጣም ሪልስቴት በዝቷል። አንደኛ ሎኬሽን እንመርጣለን፣ የምንገነባበትን ቦታ አይሚን ለኢንቨስትመንት ምቹ የሆነ ወይም ደግሞ ለመኖር ምቹ የሆነ ቦታ ላይ ነው እየገነባን ያለ ነው። ኮምፓውንድ አፓርትመንት ነው ገንብተን እየሸጥን ያለ ነው። እና ኮምፓውንድ ደግሞ ያን ያክል ከተማችን ላይ ብዙም የለም። ኦልሞስት መሀል ከተማ ላይ መሆኑ ደግሞ በጣም የተሻለ ነው እና ከሎኬሽን አንጻር በጣም ቆንጆ ነው፣ ለየት ያደርገናል በዚህ። ሌላው ደግሞ ተመጣጣኝ ዋጋ ነው ይዘንላችሁ የመጣ ነው። እንዲሁም ደግሞ ደንበኛችን በሚፈልገው ፕሮግረስ አይነት አለን። ሁሉም አይነት ፕሮግረስ አካተን የያዝነው ነው ከሎኬሽን አንጻር ወሎ ሰፈር ላይ ብቸኛ የሆነ ኮምፓውንድ አፓርትመንት እየገነባን የምንገኘው እኛን ማለት ነው። ኮምፓውንድ ከመሆኑ አንፃር ደግሞ ሀያ ሺ ካሬ ላይ ያረፈ ነው። ይህም ማለት ዘጠኝ ቢውልዲንጎች አሉት። ቀጣይ ላይ ደግሞ ሁለት ሞሎች ይኖሩናል ማለት ነው። በዚህ ኮምፓውንድ ውስጥ የልጆች መጫዎች አለው፣ የስፖርት ማዘውተሪያ፣ የመዋኛ ገንዳዎች እነዚህን አክሰስ ማድረግ ይቻላል ማለት ነው። እዚህ ኮምፓውንድ ሲገዙ እንግዲህ ራሱን ኮምፓውንዱንም ነው የሚገዙት፣ ቤቱን ብቻ ሳይሆን ማለት ነው እና ከሲንግል አፓርትመንትም ብዙ የሚያደርገው ነገር አለ። በዚህ ምክንያት ሌላው ጂም አለው። ስቲም ሳውን አለው። እንዲሁም ደግሞ ሌግጀሪ ስታንዳርድ ነው አፓርትመንታችንን የሰራ ነው። በፍሎር አራት ቤት ብቻ ነው ያለው። ለአራቱ ቤት ደግሞ ሁለት ሊፍት ነው ያለው። ያ ደግሞ ብዙም ስምንት ዘጠኝ ቤት ሲሆን መጨናነቅ ይኖራል፣ እና ያን ነገርም ታሳቢ በማድረግ የተሰራ አዲስ ብሎክ አለን ብሎክ አራት በካሬ 115 ሺህ ነው የምንሸጠው። ነገር ግን ለስድስት ቤቶች ብቻ የወጣ ዲስካውንት አለ ማለት ነው፣ በፕሮሞሽን ዋጋ እዛ ጋር በካሬ 110 ሺህ ብር ነው እየሸጥ የምንገኘው። ከዛም በላይ መክፈል ለሚችል ደንበኛ ደግሞ ዲስካውንቶች ይኖሩታል ማለት ነው። ስለዚህ የነዚህ ስድስት ቤቶች ቀድሞ በመምጣት ተጠቃሚ መሆን ይችላሉ ማለት ነው። ቆንጆ ነገር ነው ዲስክራይብ ያደረግሽልኝ። ማለት በዚህ ልክ ከተማችን ላይ በመገንባት ላይ ያሉ ኮምፓውንዶች አሉና፣ እዚህ በሚመጡበት ሰዓት ላይ ከስተመሮች ምን ለየት ያለ ነገር ሊያገኙ ይችላሉ? መጀመሪያ ላይ እንደተናገርኩት መሀል ቦሌ ወሎ ሰፈር ላይ መገኘቱ የተለያዩ የመንገድ አማራጮች አሉ። ወደ መስቀል ፍላወር መሄድ ቢፈልጉ ወደ ጎተራ፣ ቦሌ ሚካኤል፣ ወደ ቄራ ሁሉንም የመንገድ አማራጮች አሉት። መሀል ላይ ስለሆነ ማለት ነው። እንዲሁም ደግሞ የተለያዩ የእምነት ተቋሞች፣ ሆስፒታሎች፣ ትምህርት ቤቶች ይገኙበታል ማለት ነው። ስለዚህ ሴንተር ነው፣ ለመኖርም ምቹ ነው። እንደ ኮምፓውንድ ደግሞ ግቢ ውስጥ የሚገኘው ፋሲሊቲ የልጆች መጫወቻ አለው። ስለዚህ ልጆውን የት ማጫወት እንዳለቦት አይቸገሩም ማለት ነው። ከሲንግል አፓርትመንት አንጻር ብዙ ጊዜ ስለማናገኛቸው እነዚህ ነገሮች ማለት ነው እና ኮምፓውንድ ውስጥ ለልጆች መጫወቻ ተብሎ የተዘጋጀ ቦታ አለ። እንዲሁም ደግሞ የመዋኛ ገንዳ አለ፣ የስፖርት ማዘውተሪ አለ፣ ወኪንግ ኤሪያዎች አሉን ማለት ነው። ሌላው ደግሞ እንደ አፓርትመንት ደግሞ ሁለት ሊፍት ነው ያለው ለአራት አባዋራ ብቻ፣ ሌክዠሪ ስታንዳርድ ነው በፍሎር አራት ቤት ብቻ መኖሩ። በቂ የሆነ ፓርኪንግ አለ ፓርኪንግ ውጭ ደግሞ በሁለቱ ብሎኮች መሀል 30 ሜትር ዲፈረንስ አለ እና እዛ ጋም ላይክ እንደ ተጨማሪ ፓርኪንግ መጠቀም ይቻላል ማለት ነው። ጊዬን ጋዝ እና በረኪና ነው የሚታወቀው ከዛ ውጭ ግን ወደ ሰባት ሲስተር ካምፓኒዎች አሉት። ከዛም መካከል የብስኩት ፋብሪካ አለው። እንዲሁም ደግሞ የእንጨት ስራዎች ላይ ይሰራል። ጊዮን ትራንስፖርት ላይ፣ ቱሬንድ ትራቨል ላይ እነዚህን፣ ሌላው ደግሞ በዋናነት ኢምፖርት ኤክስፖርት ያደርጋል ኮፊ ማለት ነው እና እነዚህ ቢዝነሶች ላይ የቆየ ካምፓኒ ነው። ከአምሳ ዓመት በላይ በቢዝነስ ሴክተር ላይ የቆየ ነው። አሁን ደግሞ ወደ ሪል እስቴቱ ዘርፍ ተቀላቅለናል። ስምንተኛው ሲስተር ካምፓኒያችን ነው፣ የሪል ስቴት ዘርፍ ማለት ነው። ያም ደግሞ በሪል ስቴት ደረጃ የመጀመሪያችን ነው። ይህን ኮምፓውንድ አፓርትመንት የምንገነባው የመጀመሪያም ከመሆኑ አንፃር ደግሞ የተሻለ ነገር ነው የምናስረክበው ማለት ነው። ለእኛም ለስማችንም በጣም ጥሩ ስለሆነ እንዲሁም ደግሞ እኛ በፍሎር ፕላን እያሳየን ወይም ደግሞ የማይታይ ነገር አይደለም ምንሸጠው መተው ሲጎበኙን፣ የሚታይ ነገር እያዩ ነው የሚገዙት ማለት ነው። ይህ በስድስት ወር ምናስረክበው ላይ ዘጠና አምስት ፐርሰንት የተጠናቀቀ ነው፣ የሚታይ ነገር አለው እንዲሁም ደግሞ በአመት ከስድስት ወር የምናስረክበው ላይ አስረኛ ስላብ ላይ እየደረሰ ነው። ግራውንድ ፕላስ 15 ነው። ቀጣይ ደግሞ አራተኛ ብሎክ ደግሞ አሁን ኔክስት ላይ ቁፋሮ ይጀመራል። ስለዚህ ኮምፓውንድ ብሎክ አራትን ሲገዙ ሶስቱንም ብሎክ ማየት ይቻላል ማለት ነው። የሚታይ ነገር ነው ይዘን የምንመጣው ስሪዲ ብቻ አይደለም። ስለዚህ ከዋጋ አንፃርም በጣም ተመጣጣኝ ዋጋ ነው ይዘንላቸው የቀረብን። የማስረከቢያ ጊዜ ላይም ባለበት ጊዜ ነው የምናስረክበው ማለት ነው። አሁን አስረኛ ስላብ ላይ እየደረሰ ነው። በሰባት ወራት ውስጥ ነው ሉክስሪ ላይ ማለት ነው። ስለዚህ ፍጥነትም አለን የግንባታ ጥራትም አለ። ከሎኬሽንም አንጻር መርጠን ነው የምንሰራው። ቆንጆ የሆኑ ፋሲሊቲዎችን ብዙ ፋሲሊቲዎችን ይዘን ነው የመጣ ነው ማለት ነው። ሰናይት እንግዲህ የሰጠሽኝ ኤክስፕላኔሽን በጣም ጥሩ ነበረ፣ ከልብ አድርጌ አመሰግናለሁ። እንግዲህ ተመልካቾቻችን ፕሮግራሙ በዚሁ አላለቀም። ከነገና ደግሞ አሁን ደግሞ ኦፊስ ላይ ሰራ ነው ፕላስ ደግሞ ላይ ደግሞ ወጥተን አክቹዋል ሳይቱ ላይ በመሄድ ያለበትን ፕሮግረስ የምናይ ይሆናል ማለት ነው። እንግዲህ ቅድም ሰናይት ኤክስፕሌይን እንዳደረገችልን ባለ አንድ ባለ ሁለት ባለ ሶስት እስከ አራት ድረስ ይሄዳል ማለት ነው መኝታ ቤቶቹ እንዲሁም ደግሞ ኮምፓውንዱ ምን ይመስላል፣ ምን ነገሮችን ደግሞ አክቹዋል እያካተተ ተከታተ ነው የሚሉትን ነገሮች ሄደን ደግሞ የምናይ ይሆናል ማለት ነው። እንግዲህ በእርግጠኝነት ብዙ ጥሩ የሆነ ኢንፎርሜሽን እንዳገኛችሁበት ምንም ጥርጥር የለኝም። አሁን ደግሞ ሳይት ላይ ሄደን ደግሞ ሙሉ ፕሮግረሱ ምን ይመስላል የሚለውን የምናይ ይሆናል ማለት ነው። በተቻላችሁ አቅም ይህንን ቪዲዮ እስከመጨረሻው ብታዩት ብዙ ታተርፉበታላችሁ ብዬ አስባለሁ። አብራችሁ ቆዩ። እንዲሁም እንደምትመለከተው ኮሊደራችን በጣም ሰፊ ነው። በፍሎር አራት ቤት ብቻ ነው ያለው ማለት ነው። በኦፖዚት ሳይድ ባለ ሶስት መኝታዎች አሉ። በዚህ ሳይድ ደግሞ ባለ ሁለት መኝታዎች አሉ ማለት ነው። ዜን ሁለቱ አፓርትመንት ሼር የሚያደርገው ሊፍት ይህ ነው ማለት ነው። ስለዚህ አንድ ሊፍት ለሁለት አባዋራ ብቻ ነው ማለት ነው። በተቃራኒ ሳይድ ያለው ደግሞ በተጨማሪ አንድ ሊፍት ለሁለት አባዋራ ብቻ ይሆናል ማለት ነው። በዚህኛው ሳይድ ያሉት እንዳለ ዊንግ ላይ ሁለት መኝታ ቤቶች ናቸው። በዚህ በኩል ደግሞ ወደ ሶስት መኝታ ቤት ማለት ነው። በትክክል ከየትኛውን ጀምር መኝታ ቤት የትኛውን ጎብኝ፣ ባለሁለት መኝታ ቤቱ ጋር መጀመር እንችላለን። ኢሜል ጌታችን ይህን ይመስላል። ባለሁለት ሁለት መኝታ አፓርትመንታችን ነው። እንደገባን መጀመሪያ በርጋ ምናገኘው ኪችን ነው፣ ክሎዝድ ኪችን እንዲሁም ደግሞ ተጨማሪ ሰራተኛ ክፍል እዚህ ጋር ማግኘት እንችላለን ማለት ነው። ኦኬ፣ በጣም አሪፍ። ከዛ በኋላ ወደ ዋናው ነው ማለት ነው፣ ወደ ሳሎን ነው፣ ወደ ሳሎን ነው የሚገባው ማለት ነው። ኦኬ፣ ሳሎናችን እንደምትመለከተው በጣም ሰፊ ነው፣ ሰፊ ነው፣ ከበቂ በላይ ነው። ኦፕን ኪችን አክሰስም ማድረግ ይቻላል በዚህ ሳይድ ማለት ነው። ስለዚህ ክሎዝድም ኦፕን ኪችንም አማራጮች አሉ ማለትም ደሞ ሳሎን ጋር ኦፕን ኪችን አለን ማለት ነው። ስለዚህ እዚህ አፓርትመንት ውስጥ ባለ ሁለትም ቢሆን ኦፕንን ክሎዝድ ኪችንም አማራጭ አለን ማለት ነው። ምኝታ ቤት ነው የምናየው ማለት ነው። አንደኛው ምኝታ ቤታችን ይህን ይመስላል በጣም ቆንጆ ብርሃን አለው እንደምትመለከተው ሰፊ ነው። የክሎዝ ሴት ቦታም አለው እዛ ጋ አሪፍ ነው። ቁምሳጥን እዚህ ጋር ነው የሚሆነው እና ብርሃን በሁሉም ሳይድ ያገኛል ማለት ነው። በአራቱም ሳይድ ያገኛል ማለት ነው። በቂ ላይ ታክሰስ በአራቱም ሳይድ ደግሞ እንደምትመለከተው ማስተር ቤድሮማችን ነው። ሙሉ መስታወት ነው የምናደርገው፣ ብርሃን በሁሉም ሳይድ ይኖረዋል። እዚህ ጋር ደግሞ የክሎዝ ሴታችን ቦታ የቁምሳጥን ቦታ ነው። ባልከን ያለው ማለት ነው። ሶ በዚህኛው ሳይድ የራሱን የሆነ ኮሚሽን ትቤት አለው ማለት ነው። ቤድሩም የማስተር ቤድሩም አዎ። በዚህ ሳይድ ኮመን የሆነ ባዝሩም አለን ማለት ነው። ሁላው ገንፋልግ ደግሞ ገንዳ ቢያስፈልግ ገንዳ ማድረግ ይቻላል ማለት ነው። እንደምትመለከተው ሰፊ ነው። ከአፓርትመንታችን አፓርትመንታችን ምንድን ነው አብዛኛውን ጊዜ ሌሎቹ ጋር የማናገኘው ተጨማሪ ሰራተኛ ክፍል አለው ክሎዝ ዲ ኪችንም አለው እንዲሁም ደግሞ ኦፕን ኪችን አማራጮችም አሉ ማለት ነው። ስለዚህ በጣም ሰፊ ነው ሳሎኑ ጋር ደግሞ ሌላ ባልካን ያለ ማለት ነው። ስለዚህ ማስተር ቤድሩም አክሰስ ያደርጋል ሳሎኑም ደግሞ ባልካኒውን አክሰስ ያደርጋል ማለት ነው። ዜን የልጆች ክፍል ላይ ቆንጆ እይታ ያላቸው በረንዳዎች አሉት ማለት ነው። እንዲሁም ላውንደር ያለው ባለሁለቱ በጣም ሰፊ ነው ይ ባለ ሁለት መቶ አንድ ካሬ ነው የምናየው ማለት ነው። እዚህ ጋር ሰፊ የሆነ ኮሪደር አለ ሊቪንግ ሩማችን ይሄን ይመስላል ማለት ነው። ሳሎኑ ሳሎናችን እንደምትመለከተው በጣም ሰፊ ነው የኦፕን ኪችን አክሰስ ያደርጋል። በዚህ ሳይድ ደግሞ ወደ ኮምፓውንዱ ነው ቪው ማለት ነው። በሳሎን በኩል ሰፊ የሆነ ባልካኒ አለው። ዜን ባልካኒ ላይ ሆናል ቪው ወደ ኮምፓውንድ ነው ማለት ነው የሚመለከተው። ባልኮኒያችው ራሱ በጣም ትልቅ ነው። የዚህኛው ቤት ደግሞ በጣም ሰፊ ነው። ላይክ መጻፍ ማንበብ ቢፈልጉ ቆንጆ የሆነ አየር ማግኘት ቢፈልጉ ባልኮኒ ላይ ሆኖ መጠቀም ይችላሉ ማለት ነው። የምትመለከተው ሰፊ ኮሪደር ነው ያለው። በሁሉም ሳይድ በቂ የሆነ ብርሃን ያገኛል ማለት ነውና የምትመለከተው በዚህ ሳይድ ያለው የልጆች መኝታ ቤት ነው። ቆንጆ የሆነ ብርሃን አለው። ሀይቱንም እንደምታየው ነው ያለው። ሀይት ከፍታ አለው በጣም ማለት ነው። እና ያን ያክል ሙቀትም አይኖርም ማለት ነውና ቢውም ወደ ኮምፓውንዱ ነው የምንመለከተው። በጣም አሪፍ። ቀጣይ የምንመለከተው ደግሞ እዚህ ጋር ላውንደር ስፔስ አለን ማለት ነው። ላውንደር ስፔሳችሁ በጣም ሰፋፊ ናቸው። ሁሉንም ነገር ሰፊ አድርገን የሰራለ ጊዜ ምንም የቆጣጠመ ነገር የለም። የምንመለከተው ደግሞ ማስተር ቤድሩሙ ነው ማለት ነው። እንደምታየው ማስተር ቤድሩማችን ብርሃን ያገኛል በተመሳሳይ ወደ ኮምፓውንድ ነው ቪው ማለት ነው። የልጆችን ማስተሩ ወደ ኮምፓውንድ ነው ቪው፣ ተጨማሪ ባልከን ያለው ማለት ነው። ሌላው የማስተሩ ባዝሩ ምን ይመስላል ማለት ነው? በጣም ሰፊ ነው፣ ለክሎዝድ የሚሆን ስፔስ አለው። እንዲሁም ደግሞ ባዝሩ ስፔስ እዚህ ጋር ያለው ማለት ነው። በጣም አሪፍ ነው። ሶ ይሄኛው አጠቃላይ ካሪው ስንት ካሬ ነው ማለት ነው? 201 ካሬ ነው፣ 201 ካሬ ነው። ባለ 3 ሚኒ አፓርትመንት ሁለት ባዝሩም አለው ማለት ነው። ሶ አሁን ባለበት ፕሮግረስ ወይም ደግሞ አሁን እየተሰራ ያለው እንደሚታየን ቻክ ደረጃ ላይ ነው ያለው። ሶ ገና ሴራሚክ ይቀረዋል ምናምን ብቻ የተለያዩ ስራዎች አሉና የእናንተ ሪል እስቴት ጊዮን ሪል እስቴት የሚያስረክብበት ስቴጅ ምን ላይ ነው ወይም ደግሞ በምን መልኩ አድርጎ ነው የሚያስረክበው? በሰሚ ፊኒሽድ ነው እስካሁን ባለው ማለት ነው። አሁን የምንገኘው በስድስት ወር የምናስረክበው አፓርትመንታችን ላይ ነው። የቀሩን እንደምትመለከተው ውስን ስራዎች ብቻ ናቸው ማለት ነው። ስለዚህ ሙሉ በሙሉ ሰሚ ፊኒሽድ ነው የምናስረክበው እኛ ማለት ነው። ስለዚህ ውስን ስራዎች ናቸው የቀሩ። በስድስት ወር ውስጥ መረከብ ይቻላል ማለት ነው። እንግዲህ ሰናይት ለሰጠሽን ኤክስፕላኔሽን ከልብ አድርጌ አመሰግናለሁ። በእርግጠኝነት እንግዲህ የኛም ተመልካቾች መጥተው ደውለው ሙሉ ኢንፎርሜሽኑ ደግሞ ከአንቺ እንደሚያገኙ ምንም ጥርጥር የለኝም። ለሰጠሽን ጊዜ ከልብ አድርጌ አመሰግናለሁ። ከልብ አመሰግናለሁ። በጣም አመሰግናለሁ። ተመልካቾቻችን እንግዲህ የነበረን ቆይታ ይህንን ይመስል ነበረ ማለት ነው። በጣም ጥሩ ኢንፎርሜሽን እንዳገኛችሁበት ምንም ጥርጥር የለኝም። ያያ ኮንስትራክሽን እንግዲህ በየጊዜው በሪል እስቴት አኳያ ላይ እንዲሁም ደግሞ በኮንስትራክሽን ሴክተር ላይ የተለያዩ ኢንፎርሜሽኖችን ይዞላችሁ ይመጣል ማለት ነው። እንግዲህ ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንደሆኑ ሰጀስት አደረጋለሁ። ጊዬን ሪል ስቴትን እንግዲህ ማግኘት የምትፈልጉ ከሆነ በስልካቸውን ከስር የምናስቀምጥላቸው ይሆናል። እነሱንም ሙሉ ኢንፎርሜሽኑን ከነሱ ጋር ደውላችሁ ሳይት ላይም ተገኝታችሁ ኢንፎርሜሽኑ ማግኘት ትችላላችሁ። ማለት እንግዲህ የነበረን ቆይታ ከጊዬን ሪል ስቴት ጋር ይህንን ይመስል ነበረ ጊዜ